ተመልከቱ የአላህን ስራ፣ ስብሓንላህ። መቼም ስለዚህ ዜና ከትላንት ጀምሮ በደንብ ሰምታቸዋል። ስለዚህ ክስተት አዳዲስ ነገሮች እነግራቸዋለሁ። እስከ መጨረሻው ኮፒሊንግ ሼሪ ፖስት እያደረጋችሁ ተከታተሉ። በትላንትናው ዕለት በወራሪዋ እስራኤል የተቀሰቀሰው ትልቁ ሰደድ እሳት እጅግ በጣም ከቁጥጥር ውጭ እየወጣ ይገኛል። ይሄ በስፋት እየተስፋፋ የሚገኘው እሳትም ከነሱ ቁጥጥር ውጭ ሆኖ የሌላ የሶስት ሀገሮችን እርዳታ ለመጠየቅ እንደተዘጋጁ መግለጫዎችን እያወጡ ይገኛሉ። እጅግ በጣም የሚገርመው ደግሞ ከዋና ከተማቸው ቴል አቪቭ በጣም ቅርብ የሆነ ቦታ ሲሆን አመቱ ሙሉ በጋዛ ላይ ያሁሉ ሁሉ ህዝቦችን ሲያፈናቀሉና ከመኖሪያ ስፍራችሁ ውጡ እያሉ መግለጫ ሲያወጡ የነበሩ ወራሪያ እስራኤል ባለስልጣኖች አሁን አላህ አያያዙን አሳምሮ የያዛቸውና ራሳቸው የራሳቸውን ዜጎች ከመኖሪያ ስፍራችሁ እራቁ፣ እሳቱ እጅግ በጣም አደገኛ ነው እያሉ መግለጫ እያወጡ እያስጠነቀቁ ይገኛሉ። አላህ ታምራቶቹ አያልቁምና ሱብሓነላህ። አመቱ ሙሉ በአየር በምድር ጋዛን ሲያቃጥሉ የነበሩ ሰዎች መንስኤው ባልታወቀ እሳት እራሳቸው እየነደዱበት ይገኛሉ። አላህ እያያዙ እጅግ በጣም የበረታ ነው። አላሁ አክበር እያላቸው ኮሜንት አስቀምጡ። በደንብ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። አዳዲስ ነገሮች ሲወጡ እናደርስላቸዋለን። ሀባቢ ሰላም አለይኩም። በጣም ብዙ ሰዎች ሙቤ ሁሱ ጠፋ ብናፈቅን እያላቸው ሁሱ ለናፈቃችሁ

ሁሱ ፕሮግራሙ ይቀጥላል ግን፣ አሁን ሁሱ ሰባት መቶ አርባ ሁለት ሺ ሰው ነው ፎሎ ያደረገው። ስምንት መቶ ሺ ሊሞላ እንግዲህ ትንሽ ነው የቀረው። ኢንሻላህ የሚቀጥለው ሳምንት በስምንት መቶ ሺ ፕሮግራምን ይጀምራል። ፎሎ ላላረጋችሁት ከታች ስሙን ሜንሽን አረገዋለሁና እየገባችሁ ሁላችሁ ፎሎ እንድታደርጉት ይህን ቪዲዮ በተቻለ መጠን ሪፖስት እና ላይክ ያረጋችሁ ሼር አድርጉት በርካታ ሰዎች ጋር እንዲደረስ ቢዝኒላ ሆሱ ቢቀጥለው ሳምንት ይመለሳል። እስከዛ ድረስ ደግሞ እኛ እንደምንም ስምንት መቶ ሺ እናስገባው። ቢዝኒላህ ተአላ ቪዲዮን ሼር አርጉት፣ ሪፖስት አርጉት፣ ላይክ አርጉት። የሚቀጥለው ቪዲዮ እስከምንጋኝ ሰላም አሌይኩም ወረህመቱላህ ወበረካቱ። አንድ ጊዜ ብቻ ኮፒ ሊንክ አሉ አላሁ አክበር በሉ ሁላችሁም፣ በኮሜንት ይህም ቪዲዮም በደንብ ሼር፣ ኮፒ ሊንክ፣ ዲቪት ሪፖስት አድርጉ። ሰላም ሙስሊም ወገኖቼ፣ አሁንም ጥያቄ አለኝ። በእናንተ የተነሳ አእምሮዬ ሊያርፍ አልቻለም። በቀረፍት አጣውኩ ወይኔ ማንበብ የናልተው ባነበብ ቁጥር የማገኛቸው ከባባድ ነገሮች አምሮን ይፈትኑታል። እኔ ደግሞ እናንተን እጠይቃለሁ። እናንተ ደግሞ ለእኔ አትመልሱ። በቃ እንዲሆን የኛ ነገር ለማንኛውም፣ ጥያቄ ለተንፈሰው እስቲ በሱራ 80 19 ላይ ቁርአን የመሐመድ ቃል እንደሆነ ተናግሮ ታረፈ። ሱራ 80 19 ቁርአን የነብዩ ቃል ነው ይላል። በሱራ ሰማንያ 21 ም ይሄንን ያረጋግጣል። ሱራ የመልክተኛው ቃል ነው የነቢዩ መሐመድ ቃል ነው። ስለዚህ ሱራ የኔ ቃል ነው እያለ ነው ያላ ቃል ነው ስትሉት የነበረው እንዴው የጉዳይ እስኪ መልሱልኝ። ለነገሩ ይሄንን ማን ነው ደፍሮ ሊመልሰው የሚችለው? ምንስ አንደበት አላችሁ? እስካሁን ያለ ቃል ነው እያላችሁ ብዙ ነገሮችን ስታወዛግቡ ኖራችኋል። አሁን የሟመድ ቃሉ ነው ቁጭ አለ። ቆይቶ ደግሞ እንግዲህ የሚፈጠረው እናያለን አብረን። ለማንኛውም በዚያ ህይወት ውስጥ ያላችሁ ወገኖቻችን ንቁ፣ ጠይቁ። በጣም ይሄ አንድ ሰው የፈጠረው አምልኮ ስርዓት ነው ቁርስ በልተዋሉ? ታዲያ ዛሬ አልባዳ፣ እስካሁን ምሳ ሰዓት ደርሷል። ምንም ባዶ ነው ወደ ባዶ ምንም የለም። አልባዳ፣ እርስዎን ለማገዝ ፈልገን ነው የመጣ ነው። ምን ይቸግሮታል? ምን አለ? ምን ያስፈልጎታል? ገዝተን ማን ይሰራል ታዲያ? አሁን ገዝተን እሷ ሰርታ መስጣት ትችላለች። ቤት ውስጥ ምን ላይ ነው የሚተኙት? የሚተኙበት ቦታ ጥሩ ፍራሽ አለ? የለም የለም፣ በእውነት ልካለም ምንም የለም። አንድ ይባ ነው ተኝቶ እዚ መሬት ነው ያው ዲዮ በዛ ላይ ነው የሚተኙት። እሺ እስቲ ሊዮ አንዴ እሺ፣ እንደግነቷ ብዙ ላጅናትኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ። ከዛ ይህን ነጠላ በአዲስ ልቀይር። እነዚህ ሁለቱም ቀሚሶች መቀየሪያ ልብሶች ናቸው። ይህንን አደራ ለእርሶ እንዲያደርስ የላኩት ድንቁ ኢየሱስ ድንቅ ያደርጋል። አለም አቀፍ የቤተ ክርስቲያን የጻሎት ህብረት አባላት ናቸው። እነሱን ይመርቋቸው ማርያም፣ ገብርኤል። ልናንተ ይሁን አሜን። ጤና አሜን። አምላክ ጤና ፈጣሪ እድሜና ጤና ይስቶት። ዳና ይዋሉ፣ ዳና ይቆዩ። መልካም ጊዜ አሜን። እሺ እሺ እኔ እና እሺ አቡነ ማትያስ ያስተላለፉት መልእክትም መነጋገሪያ ሆኗልም የአባታቸው